ቤታችን ከአምላክ ቀጥሎ ቦታ ነበራት። ሁላችንም ተግባብተን ነው የምንኖረው፣ ሚስትና ልጆች በኋላ ነበር የሚመጣ። የፕሮፌሰር ላጲሶ ዴሌቦ ቤት የእውቀት ጎጆ ብቻ ሳይሆን ኢትዮጵያዊነት በየዕለቱ የሚኖርባት የፍቅር ምሽግ ነበረች። ፕሮፌሰሩ ከምንም በላይ የኢትዮጵያን ታሪክ የጻፉት በብር ብቻ አልነበረም፣ ታሪኩን በልባቸው ኖረውታል። ለህዝባቸው ፍቅርን አንግበው የተሰባበረ ታሪክን ለመጠገንና የተቆራረጠ ትርክትን ለማዋሀድ ደከሙ እንጂ አልሰለችም። ጥቅምት 30 2018 የተሰማው የፕሮፌሰር ላጲሶ ዴሌቦ መርዶ የብዙዎችን ልብ የሰበረ ጥልቅ ሐዘንን የፈጠረ ጊዜ ነበር። ይህ መርዶ የኢትዮጵያ ምሁራዊ ቤተሰብን በሐዘን ደመና ውስጥ ጥሎ አልፏል። በዛሬው ዕለት የኢትዮጵያ ታሪክ ጥናት ልብ ምት የነበሩት ፕሮፌሰር ላጲሶ ዴሌቦ በአዲስ አበባ ዩኒቨርሲቲ የክብር ሽኝት ተደርጎላቸዋል። በተሟላ አስተውሎታቸው ሀቃቸው ለተደበቀ ባለታሪኮች ብቻ ሳይሆን በተዛባ ታሪክ ገጽ ለተከተቡት ሁሉ እውነት ፀሐይ ሆኖ እንዲወጣላቸው ደክመውላቸዋል። በደንብ የሚያውቋቸው፣ በጥልቀት የተረዷቸው፣ በሚዛንነት የሚያያቸው ፕሮፌሰር ላጲሶ ጌ. ዴሌቦ ከታሪክ ምሁር በላይ ነበሩ። ፕሮፌሰሩ በአካል ከኛ ቢርቁም የብዕራቸው ድምፅ ግን የላቀ ነው ያለችው ጸጋንሽ ላጲሶ የሀሳብ ነፃነትንና የእውቀት ፍቅርን የሚመሰክር ዘላለማዊ ስንቅ ትተውልን አልፈዋልም ብላለች። ኢትዮጵያ ህዝብ አንድ ቤተሰብ ነው ሲማናቅ ያሰማ ነው የሚያለና ያሎቻ ለ ለሁሉም ካልሆነች ለማንም አትሆንም። በእውነተኛ ፍቅር ላይ በእውነተኛ ቅንነት ላይ በእውነተኛ ፍትፍ ለጋ ነገር በማቀናት ላይ የተመሰረተ ስለሆነ የሁላችንም ሆነ ሁላችንም በዚህ ቦታ ተገኝተናል። ዛሬ ሥጋውን ነው የምናሳርፈው። ይህን ትምህርት ለነገር ለዛሬያችን ያልተገበር ነው ጊዜ እንጠብቀዋለን። ፕሮፌሰር ላጲሶ ታሪክን ከጎጥ ከዘርና ከአጥር ወጣ ባለ ሰፊና ከፍታይን ተመልክቷል። መጽሐፍቶቻቸው ጥሬ ታሪክ ብቻ አልነበሩም። ይልቁንም ኢትዮጵያ ማለት እኛንን ማንነታችንም የጋራችን ነው የሚል ጠንካራ የፍቅር መልእክትን የያዙ ናቸውም ሲሉ የሃይማኖት አባቶችና ወዳጆቻቸው ይገልጻሉ። የኢትዮጵያ ታሪክም ሰፊ መሆኑን በማስተማር ኢትዮጵያ ታላቅ የታሪክ ሀገር መሆኗን የገለጹልንና አንድነቷም ደግሞ ሁሉን ያቀፈ አካታች የታሪክ ሰነዶችን መጽሐፍትን ያዘጋጁልን ታላቅ አባት ናቸው። የሁሉም የኢትዮጵያን ሕዝቦች ታሪክ መሆናቸውን ማሳያ የሆኑ የተደበቁ ነገሮችን በማውጣት በድፍረት ሀሳቦችን ይዘው ሞግተው ፊት ለፊት የተረሱትን የተተውትን ታሪኮች ሁሉ የታለፉትን ታሪኮች ወደፊት በማምጣት ትልቅ ኃላፊነታቸውን የተወጡ ለኢትዮጵያ ትልቅ ባለውለታ የታሪክ ባለቤት ናቸው ብዬ አስባለሁ። ታሪክ የጋራ ነው፣ የሁላችንም ነው የሚል እሳቤ ያላቸውና እንግዲህ ኢትዮጵያ ውስጥ ነጠላ ትርክትን ዛሬ ሁላችንም ተገንዝበን ችግርም ገጥሞን ከሱ ጋር ከዛ ለመላቀቅ እየታገልን ነው። ይሄን ትግል ቀድሞ ከጀመሩ አንጋፋ ምሁራን አንዱ ናቸው ብዬ ነው የሚወስደው። የታዋቂው የታሪክ ምሁር ፕሮፌሰር ላጲሶ ዴሌቦ ቀብር ዛሬ በጴጥሮስ ወጳውሎስ መካነ መቃብር ተፈጽሟል። በቀብር ሥነ ሥርዓቱ ላይ ከፍተኛ የመንግሥት ኃላፊዎች፣ የሥራ ባልደረቦችና ቤተሰቦቻቸው ተገኝተዋል። ፕሮፌሰር ላጲሶ ዴሌቦ ባለትዳርና የሦስት ሴት ልጆች አባት ነበሩ።